በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወለዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ እግዚአብሔር ብዙ ምሕረት፣ ብዙ ጸጋ፣ ብዙ በጎነት፣ ብዙ ፍቅር የሰጣችሁ የምሕረት የሰላም ልጆች ብሩካን ሁላችሁ ፍጹም የሆነ ቸርነቱ ፍጹም የሆነ ምረቱ ፍጹም የሆነ በጎነቱ የሚጠብቃችሁ ከክፉ የጠበቃችሁ መስቀል ላይ በተሰቀለ ጊዜ ዳ ሲከፍል ዳ የተከፈለለት ዳን ህዝብ ያደረገን ያደረጋችሁ የእግዚአብሔር ልጆች ሁላችሁም እንደምንቆያችሁ ሁሉን የሚችል አምላካችን እግዚአብሔር ክብር ምስጋና ይግባው። ተወዳጆች እንግዲህ ሰሞኑን ከ20 እስከ 21 ማታ በቀጥታ ስርጭት ወልቂጤ ከተማ ሄደን በጊዜያዊ ስትዲዮ ስቱዲዮ አቋቁመን የእመቤታችን ቅድስት ድንግል ማርያምን ቤተክርስቲያን ለማስፈጸም ትንሽ ፈንድራይዚንግ እናደርጋለን። እንግዲህ ትልቅ ቤተክርስቲያን ትልልቅ ልጆችን የወደደችው ወላዲያ ይላፍ የሆነች ብዙዎችን የወለደች ብዙ አገልጋዮች የእናንተ በረከቶች የሆኑ ነኪነ ጥበብ ወልደ ቂርቆስን፣ እኛን ሌሎችንም ደግሞ ብፁ አወነ መልከ ጽድቅን፣ ሌሎችንም አባቶች፣ መነቁሳት፣ እናቶች፣ እንዲሁ ዘማሪያን፣ አገልጋዮችን ሁሉ የወለደች ቤተክርስቲያን ናት እና ቤተክርስቲያኗ የተሰራች ነው መስታወት ብንገዛላት፣ ምንጣፍ ብንገዛላት፣ ተሰባስበን አንድ ነገር ብናደርግ በዚህ ጾም በረከት ብንካፈል ብለን አስበን ይህን ስራ ሰርተናል። አሁን ዛሬ ግን የምናገረው አንድ ወንድም አይፎን ሲክስቲ ፕሮማክስ ስልክ ሰጣችኋል ብሎናል። አሜሪካን አገር ስልኩ አልተገዛም። ግን ያውጣው ሲደርስ ለሚደርሰው ሰው በአደራሻ በኩል ስልኩ እንዲደርስ ሆኖ ነው የሚላክለት የሚስተካከለው። አንዱ እጣ አንድ ሺህ የኢትዮጵያ ብር ነው የሚሸጠው። አስር እጣ የገዛ አስር ሺህ ብር የሰጠ ሀያ ሺህ የሰጠ ሃምሳ ሺህ የሰጠ ሃምሳ እጣ ይኖረዋል ማለት ነው እና እጣውን ስትገዙ በስልክ ቁጥሬ በኩል ስታሳውቁኝ፣ ለእናንተ ቁጥሮችን ዝርዝር ልክላችኋለሁ። ይህም በማድረግ ሁለት ስራ ትሰራላችሁ። ቤተክርስቲያንን ታግዛላችሁ ማለት ነው። የኛ ቤተክርስቲያን የኛ እናት። ይህም በቤታችን ቤተክርስቲያን ነው የምንሰራው መንፈስ ቅዱስ እናንተንም ዘራችሁን የሚባርክ የ9 11 4380 ስልክ ነው። የምትገዙ ከሆነ አድራሻውን አስቀምጥላችኋለሁ አካውንት የምታስገቡበትን የቤተሰቱን አካውንት በዚያ እኔም ቁጥሩን በምትልኩልኝ በዋትሳፕ ቴሌግራም ቫይበር በኩል ልክላችኋለሁ። እግዚአብሔር ይባርካችሁ። የእግዚአብሔር ልጆች መጽሐፍ ቅዱስ ስንገልጥ ሉቃስ ወንጌል ምዕራፍ አንድ ቁጥር 14 ላይ በመወለዱ ብዙዎች ደስ ይላቸዋል፣ ለአንተም ደስታና ተላ ይሆንልሃል የሚል ቃል አለ። ይሄ ቃል የታላቁ መልአክ የቅዱስ ገብርኤል ቃል ነው። መልአኩ ለዘካርያስ ለካህኑ ብስራት ሲያበስር ልጅ እንደሚወልድ ወንድ ልጅ እንደሚወልድ ጸሎቱን እግዚአብሔር እንደሰማው እና የሚወልደው ወንድ ልጅ ደግሞ የጌታን መንገድ የሚጠርግ እንዲሁ ደግሞ መንፈስ ቅዱስ የሚሰራበት ናዝራዊ መሆኑን እያስረዳው ባለበት ሰዓት የተናገረው ቃል ነው። ዮሐንስ በመወለዱ ብዙዎች ደስ ይላቸዋል። እርግጥ ነው ዮሐንስ በመወለዱ የከፋቸው፣ የተናደዱ፣ የተበሳጩ አሉ። ዮሐንስን ያስገደሉ እነ ሄሮዲያዳ በዮሐንስ መኖር ስላልተደሰቱ ነው። ግን የሚበልጠው ሰው በዮሐንስ መጥምቅ መወለድ ተደስቷል። ምክንያቱም ደስ የሚያሰኝ አገልግሎትን ያገለገለ ነቢይ ነበረ፣ የእስራኤል የመጨረሻው ነቢይ ክርስቶስ መምጣቱን እንደሚገለጥ፣ እንደሚመጣ የተናገረ የመጨረሻው ነቢይ ከዛ በኋላ መጣ፣ ተገለጠ የሚሉ ሐዋርያት እንጂ ሌላ አዲስ ነቢይ ስለ መሲ የሚናገር ነቢይ ቤተክርስቲያን አትፈልግም። ዓለምም አላስፈልጋትም። ምክንያቱም ከዮሐንስ በኋላ አዳኙ ተወልዶ ተገልጦ በዮሐንስ ምስክርነት የእግዚአብሔር በግ ከዓለም ጋር ተዋውቋል እና አገልግሎቱ ለሰው ልጅ ደስ የሚያሰኝን የምስራቸው ወንጌልን ሰዎች ሊሰሙ ስለሆነ ራሳቸውን እንዲያዘጋጁ፣ ልባቸው እንዲቀና፣ ንስሐ እንዲገቡ፣ የጌታን መንገድ እንዲያስተካክሉ ያደረገ ነው ዮሐንስ ውስጣችን ድረስ ሲገባ አገልጋይ ነው። የሰው ልጅ ማዕከላዊ ስፍራ ልባችን ላይ ያለው ስፍራ እንዲስተካከል አጥብቆ የመከረ ያገለገለ ሰው ነው። ብዙዎች ዮሐንስ መጥምቅ ይሉታል። ግን ዮሐንስ አናጺም ጭምር ነው። ደልዳይ ጭምር ነው። መንገድ ሰራተኛም ጭምር ነው። አጥማቂ ብቻ አይደለም። እውነት ለመናገር የሰው ልጅ ልብ ውስጠኛው ክፍል ውስጥ ያለው ተራራ እንዲናድ ያስተማረ ደጋግሞ የተናገረ ዮሐንስን ተራራው ዝቅ በል ብሎ የጮኸ ምክንያቱም ሰው ልቡ ላይ ያለው ተራራ ካልተናደ፣ ልቡ ላይ ያለው ድንጋይ ካልፈረሰ የእግዚአብሔር መንግሥትና የእግዚአብሔር ሐሳብ ሊገባው አይችልም። አንዳንድ ሰው የእግዚአብሔር ቃል መፈጸም ከባድ ነው ብሎ ሲል ትሰማላቸው አይደል? የእግዚአብሔር ቃል መፈጸም፣ ያለውን ማድረግ ከባድ ነው ይላል። ለምን መሳች ከባድ የሚሆነው ቃሉ አይደለም ከባድ የሆነው ልብ ውስጥ ያለው ድንጋይ ነው ሰው ልብ ውስጥ ያለው ተራራ ነው የእግዚአብሔርን ቃል ከባድ አድርጎ የሚያሳየው የእግዚአብሔርን ቃል ከባድ አለመሆኑንና በእውነትም መንፈስ ቅዱስ አጋዥነት በረሬተ መንፈስ ቅዱስ ቀላል ህይወት እንደሆነ የምናቀው ስንኖረው ነው ስናደርገው ነው ስንታዘዝ ነው ለምሳሌ ሲሞን ጴጥሮስ ባህር ላይ ጌታ ሲራመድ ያት ሆና ወደ እኔ ብሎት ነበር። እንዴት ወደ አንተ በመጣ እንዴት ሊሆን ይችላል? ውሃ ኮ በረግጥ ግራቪቲ አለ መስጠም ይኖራል ምናምን ብሎ ሂሳብ አልሰራ እና አለው እሺ ያለ እግሮን አነሳ ከጀልባ ወደ ውሃው፣ ማለት ተራመደ እኮ ነው የሚለው። የተወሰነ ማይል ተራምዷል። በኋላ ነው መጠራጠር ሲጀምር መስት የሚጀምረው። ግን የተወሰነ ማይል የተራመደው አምኖ ነው። በቃ እና አለው እሻ ያለ የእግዚአብሔር ቃል አምነ ስናረገው ይሆናል ቀላል የእግዚአብሔርን ቃል ግን በሂሳብ ስናደርገው፣ በስንፍና መነፅር ስናየው፣ ተቀምጠን ስናየው፣ እማሳን ሳን ፈጽመው ስንገምተው ግን ተራራ ነው። ያ ተራራ ደግሞ ልብ ውስጥ ነው ያለው፣ ልብ ውስጥ ነው እና ዮሐንስ ያንን ከባድ ተራራ ያፈረሰ አገልጋይ ነው። በእሱ መወለድ ብዙ ሰዎች ደስ ብሏቸዋል። ደስ ብሎናል። እንግዲህ እንደ ዮሐንስ መጥምቅ በመኖራችን ሰዎች በኛ የሚደሰቱ ያደርገን ይወላችሁ እኛ ቤታችን ውስጥ ስንገባ ልጆቻችን የሚጠመጠሙብን ከትከሻችን ላይ የማይወርዱ የደስታ ምንጮች ያድርገን ሰው እንደዚህ የሚሆነው ዝም ብሎ አይደለም ሲገባ ስልካቸውን የሚደብቁ በራቸውን የሚቆልፉ እንደተኙ አውቀው የሚያንኮራፉ የውሸት ሳይተኙ ሰውየው ሲገባ ቤት ለምን መጣ የሚል መልእክት የሚሰጡ አሉ እንዲህ አይነት ሰው በመግባትሽ መጣሽ ደግሞ የሚሉ ወይም ልጆቻችን ወደ ቤታቸው ሲመጡ የአንዳንድ ሰዎች ልጆች ቤታቸው በመምጣታቸው እያዘኑ የሚመጡ ለምን ቤት መጣው የሚሉ ቤት ውስጥ ደስታ ከመጥፋቱ የተነሳ የወላጆች የእርስ በርስ ግጭትና ባይጋጩ እንኳን የፊታቸው ጥቁራት በጣም አስጨናቂ ቤተሰብ ያላቸው ልጆች ወደ ቤት መምጣት የማይፈልጉ ለምንድን ነው እነዛ ወላጆች ለነዛ ልጆች ደስታ መሆን ስላቃታቸውን ደስታ መሆን የሚችል ወላጅ እንዳልኳችሁ በሩ ሲከፈት የውሻ ግልገሎች ጌቶቻቸው ሲመጡ እንደሚሆኑ ህፃናቶች የሚሆኑት በደስታ እናትዮዋ በመኖሯ ቤት በመዋሏ ልጆች ደስ ይላቸዋል አባትዬ በመዋሉ ልጆች ደስ ይላቸዋል ባህሏ ብሏ ስለዋለ ደስ የሚላት ደስ የሚላት ከቤት ባያወጣ ደስ የሚላል ሲቀመጥ፣ ሲንቀሳቀስ፣ ሲያገለግል፣ ሲሰራ ወይም ደግሞ ሲጫወት ቤቱ ሲውል ቢውል ደስ የሚላት ሚስቱ በመኖሯ ደስ የሚለው እሷ ከሌለች ቤት ውስጥ መግባት እስኪያስጠላው ድረስ የሚስቱ መገኘት ቤቱን በደስታ የሚሞላለት ብዙ አባወራ አለ። አያችሁ፣ ለብዙዎች ደስታ የሆኑ ቤተሰቦች አሉ። የሰፈሩ ሰው ሌላ ቦታ ስራ ቦታ እንኳን ሄዶ ሲመለስ የጠፋብን የሚለው ሲያው ደስ የሚጥበቃዎቹ ጎረቤቶቹ ደስ የሚላቸው፣ ባለ ሱቆቹ ሲያው ደስ የሚላቸው ሰዋል ያ ሰው ከእግዚአብሔር ጋር በመስራት በቅንነት ልቡ የተገነባ መንፈስ ቅዱስ የሚሰራበት ሰው ምልክት ነው። ያ እግዚአብሔር ልጆች አንድ ቦታ ሁለት ሱቅ አለ። ጎንና ጎንና አንደኛው ሁለቱም ሱቆች ናቸው፣ ግን ብዙ መኪናዎች የሚቆሙት አንደኛው ሱቅ ላይ ነው። ብዙ መኪናዎች ይቆማሉ፣ ግን መኪናዎች የገዙ ብቻ እንዳይመስላቸው የሚቆሙት ያንን ባለ ሱቁን ሰው ሰላም ለማለት ነው። ሁለቱም ወጣቶች ናቸው የሚሰሩት። ያኛው ባለ ሱቅ ቤት ግን ሰው የሚገባ የለም እና ምን እላለሁ እኔ ሳልፍ በዛ የጨለማና የብርሃን ልዩነት ነው የምለው። አንደኛው ቤቱ ውስጥ ብርሃን አለ። ቤቱ ብርሃን ያለው በመብራት እንዳይመስላችሁ በመንፈስ ቅዱስ ብርሃን፣ የቅንነት ብርሃን። ያ ወጣት ያ ሱቁን የሚሸጥ ወጣት ያለው የልቡ ብርሃን። ሁሉም ሰላም፣ ትልቁም ትንሹም ሰላም ይለዋል። የሚያልፈው የለም ይታፈራል። ትልቁ ሰው ያፍረዋል። ትልቁ ሰው ይወደዋል። ሕፃናቶች ይወዱታል። ሰፈሩ በሩ ላይ ውሾች አሉ። እዛኛው ቤት ላይ ውሻ አይደለም ሰው ዝር፣ አንዳንዴ ነው ገባ ወጣ የሚለው ሰው። ማለት ሁለቱም ሰዎች ናቸው፣ ሁለቱም ሱቅ አላቸው፣ ሁለቱም ወጣቶች ናቸው። ምንድነው ልዩነታቸው? ይሆላቸው በሰው ዘንድ ለሰው ደስታ ሆኖ እግዚአብሔር የሰራው በቅንነቱ በመልካምነቱ በጥሩነቱ ሰው ወዳጅ በመሆኑ የሰው በረከት የሆነ ሰው አለ። በመኖሩ ደግሞ ምነው ኖረ የሚሰኝ ሰው እንዲህ በጓሮ ከጀርባው የሚለው ከፊት ለፊቱ መቼም ማንም እንደዚያ የለውም። ሰው ግን ለምን ኖረ ምን ያደጋል? ባልኖረ ባላየሁት የሚባል ሰውም ደግሞ አለ። ዮሐንስ እንደዛ አልነበረም። ዮሐንስ ለብዙዎቹ ደስታ ነበረ። ቤተሰቡንም በሱ ተደስተዋል። ለመወለዱ ደስ ይላችኋል። ኤልሳቤጥ ደስ ይላታል። አንተ ደስ ይልሃል። በቤታችን ቅድስት ማርያም ደስ ብሏታል። በዮሐንስ መወለድ በተራራማው ሀገር ምን እንደተፈጠረ ታውቃላችሁ? በዮሐንስ መጸነስ ምክንያት እና እንደዚህ አይነት የበረከት ሰው እግዚአብሔር ያርጋችሁ። የመወደድ ጸጋ በእናንተ መኖር ደስታ፣ የደስታ መንፈስ ቤቱን የሞላ ጸጋን፣ የሞላ ጸጋ ይስጣችሁ የጌታችን የኢየሱስ ክርስቶስ መንፈስ። ይህን የሚያደርገው ግን እሱ ደግሞ ለቅኖች ነው የሚሰጠው፣ ለቅኖች መንፈሳቸው ለቀና፣ ሁሉም በቅን ለሚመለከቱ ለነዚህ ነው እነሱ ካሉ ትምህርት ቤቱ ይሞቃል፣ ያስደስታል። እነሱ ካሉ ስራ ቦታው ደስ ይላል። እነሱ ካሉ ቤተሰብ ደስ ይላል። እነሱ ካሉ ሀገሩ ሰፈሩ ደስ ይላል። ምሽቱ ደስ ይላል። ቀኑ ደስ ይላል። ስብሰባም ካለ እነሱ ካሉ ደስ ይላል። በቃ እነሱ ይኖሩ ይኖሩ። ሰው ሁሉ እጁን አንስቶ ይመርጣቸዋል። እጁን አንስቶ ይሾማቸዋል። አብሯቸው ይሆናል በሐዘናቸው ቀን በሐዘኑ ቀን ከነሱ ጋር እንዲሆን ይሆናል። የደስታ ምክንያት የሆኑ ሰዎች ያድርጋችሁ፣ እግዚአብሔር ልጆች ያድርጋችሁ። ያ ፍጹም የእግዚአብሔር ሰላም በትከሻቸው ላይ ሲያደር ሰዎች ያም ፍጹም የጌታችን መልክ ያሳያሉ፣ የኢየሱስ ክርስቶስን ውበት ያሳያሉ። ኢየሱስ ክርስቶስ ደስታ ነበር። እሱ ሲያስተምር ልቡ የማይነካ ሰው አልነበረም። እሱን እያየ የማይሰማው ሰላም የማይሰማው ሰው አልነበረም። እሱን እየነካ የማይድን ሰው አልነበረም። እሱ ባለበት ቤት ከተማይቱ በር ላይ ትገኝ ነበር ይላል እግዚአብሔር ቃል። ከተማይቱ በር ላይ ነቅላ ትመጣ ነበር። እሱ ካለ ከተማይቱ ሁሉ የገባበት ቤት በር ላይ ትገኝ ነበር። ምን ያህል ዲ የደስታ የሰላም የፈውስና የበረከት ምንጭ እንደነበር ተመልከቱ። በእሱ መኖር ሰላም፣ እስራኤል እሱን ከሰቀለች በኋላ ምንድን ነው የገጠማት? ከባድ ጨለማ ነው የወደቀባት። ታስታውሳላችኋል? የመስቀሉ ቀን ታላቅ ጨለማ ምድር ላይ ወደቀ። ያ ታላቅ ጨለማ ለእስራኤል ታላቅ የጨለማ ጊዜ እንደመጣባት ማሳያ ነው። የእግዚአብሔር ልጅ መስቀል ላይ እንጠልጥላ ይሰቀል ድራከገባች በኋላ ታላቅ ጨለማ ከስድስት ሰዓት እስከ ዘጠኝ ሰዓት ሆነ። ያ ታላቅ ጨለማ በሮማውያን የደረሰባቸው ታላቅ የመከራ ጊዜ የወለዱ ለምን ውልደትን እስኪሉ ያጠቡ ያልወለዱ መካኖች ብፅዋናቸው እስኪሉ ድረስ ያለቀሱበት ጊዜ ኢየሩሳሌም በሳት የነደደችበት ጊዜ የወደመችበትን ጊዜ የሚያሳይ ነው። የብዙዎች ደስታ የሆነውን ክርስቶስን ሆሳናን መስቀል ላይ ስለሰቀሉ እና በእርግጥ የብዙዎች ደስታ ስትሆኑ ማይወዷችሁ አሉ። ደስ የማይላቸው አሉ። ማይቀበሉን አሉ አንገታችን በቆረብ መቁረጥ ይፈልጉ አሉ። ነገር ግን የብዙዎች ደስታ ነው እጅግ የተሻለ ዮሐንስ ለብዙዎች ደስታ የነበረ ህፃን ነበር። የሰማኑ በልቦናችን ጻፍልን። እግዚአብሔር ቸርነት ነታችን የእመቤታችን ጸሎት በረከት የመላት ጥበቃ አብሮን ይሁን። የቅዱስ ዮሐንስ በረከቱ ረዴቱ አብሮን ይሁን። ኮሜንት አድርጋችሁ ውጡ። ኮሜንት ስለምታደረጉት ዩቱብ በጣም ከፊት እያስቀመጣቸው ነው ቪዲዮቹን። ደስ ይለኛል። ላይክ አድርጉ። እጣ ያልኳቸውም በኢትዮጵያ አንዳንድ ሺህ ብር የሚሸጠውን እጣ ከታች አስቀምጨላችኋለሁ። ያው እኔ ይህን ያልገዛሉ የሚል መለስ ትልኩልኝ፣ የቤተክርስቲያኒቱን የአካውንት ቁጥር እና እናንተ በምከዙት ልክ ደግሞ የሎተሪ ቁጥሩን ልክላችኋለሁ።